በሁሉታ ከተማ አንዲት አህያ ፈረስ መውለዷ ተሰምቷል። በሁለታ ከተማ አስተዳደር ገልገላ ኩዩ ቀበሌ ውስጥ አንዲት አህያ ፈረስ መገላገሏን የከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ገልጿል። በሁለታ ከተማ ገልገላ ኪዩ የተባለ ቀበሌ ነዋሪ የሆኑት አቶ ብርሃኑ ጎዳ ንብረት የሆነችው የጭነት አህያ ፈረስ መውለዷም ተነግሯል። የአህያዋ ባለቤት የሆኑት አቶ ብርሃኑ ጎዳ እንደገለጹት ከአስር ዓመታት በፊት የጭነት አህያዋን ከኤጄሬ ከተማ መግዛታቸውን ገልጸዋል። በዚህም ቀደም ባልታሰበ መንገድ በስድስተኛዋ እርግዝናዋ ሆዷ ተልቆ የታየ ና ከዚህም ቀደም ግን አምስት አህዮችን ስትወልድ የተለየ የሰውነት አቋምና ባህሪ እንዳልነበራትም ተጠቁሟል። የጭነት አህያዋ በስድስተኛ ወሊዷ ሰኔ አምስት ቀን 2017 ዓ ም ከጠዋቱ ሶስት ሰዓት ላይ ግን መጠኑ ከአህያ ውርንጭላ በአቋሙ የተለየና ሙሉ በሙሉ የፈረስ ዝርያ ያለው ውርጭላ መውለዷም ተነግሯል። አጋጣሚው ግርምት እንደ ጫረም አውስተዋል። የሆለታ ግብርና ምርመራ ኢንስቲትዩት ማዕከል አጠቃላይ የእንስሳት ጤና አጠባበቅ ዘርፍ አስተባባሪ ዶክተር ቤክሲሳ ኡርጌ እንደገለጹት ያሉት በዘረመል ምርመራ ሂደት የፈረስና የአህያ ክሮሞዞል ተመሳሳይ ያለውን የአንደኛው የዘር ፈሳሽ የሚፈጠር ጽንስ ሲሆን በተለምዶ አህያ ከፈረስ ጋር የማዳቀል ሂደት በቅሎ የሚወለድ ይሆናል ማለታቸውን ብስራት ሬዲዮ ሰምቷል። አህያ ፈረስ የመውለዱ ሂደት የተለመደ ባይሆንም በሳይንስ የተረጋገጠ ቁጥር ባይኖርም አህያ ፈረስ መውለድ እንደሚችልና የተወለደውን በሽታን የመቋቋም አቅሙ ከፍተኛ መሆኑ ተገልጿል። በአሁን ጊዜ የተወለደው ፈረስ ጤንነቱ ሙሉ ለሙሉ የተረጋገጠ እንደሆነና እናቱ በፍቅር ጡቷን እያጠባችው እንዳ ለም ተነግሯል፣ ስትል ኤደን ሽመልስ ዘግባለች። የትዳር አጋሬን በልብህ ተመኝታሃታል በማለት በጥርጣሬ የግድያ ወንጀል የፈፀመው ግለሰብ በእስራት ተቀጣ። የወንጀል ድርጊቱ የተፈጸመው ደቡብ ምዕራብ ኢትዮጵያ ህዝቦች ክልል የካፋ ዞን ጨና ወረዳ የላልሻ ቀበሌ ጋሪ ባሮ ተብሎ በሚጠራበት መንደር ውስጥ ነው። በካፋ ዞን የጨና ወረዳ ፖሊስ ምርመራ መዝገብ ላይ እንደሰፍረው ተከሳሽ ዘማሽ ግራ ጋሊ ላይ የካቲት 5 ቀን 2017 ዓም ከምሽቱ 3 ሰዓት በሚሆንበት ጊዜ ተከሳሽ የግል ተበዳይ መኖሪያ ቤት ድረስ በመሄድ የትዳር አጋሬን በልብህ ተመኝተሃል በማለት በግራ በኩል ደረቱ ላይ በመውጋት ህይወቱ እንዲያልፍ ማድረጉን በሰውና ምስክሮች ተከሳሹ በሰጠው ቃልም አረጋግጧል። ፖሊስ ምርመራ መዝገቡን አደራጅቶ ክስ እንዲመሰረት ለከፋ ዞን ፍትህ መምሪያ የምርመራ መዝገቡን ይልካል። የከፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢግ ከጨና ወረዳ ፖሊስ የደረሰውን ምርመራ መዝገብ ተመልክቶ ግለሰቡን የኢፌድሪ ወንጀል ሕግ አምስት መቶ አርባ ላይ የተደነገገውን በመተላለፉ በፈጸመው ሰው የመግደል ወንጀል ክስ መስርቶበት ካፋ ዞን ከፍተኛ ፍርድ ቤትም ማቅረቡን ብስራት ራዲዮ ሰምቷል። የካፋ ዞን ከፍተኛ ፍርድ ቤትም የዞኑ አቃቢግ ግለሰቡ ላይ የመሰረተውን የክስ መዝገብ አስቀርቦ የሰው ምስክሮችን ካዳመጠ በኋላ ተከሳሹ ላይም የጥፋተኝነት ብይን ሰጥቷል። በዚህም መሰረት የካፋ ዞን ከፍተኛ ፍርድ ቤትም ግንቦታ ያውለቀን 2017 ዓ ም ባስቻለው የወንጀል ችሎት ተከሳሽ ዘማሽ ግራጋሊ በ14 ዓመት እስራት እንዲቀጣ ውሳኔ አስተላልፏል ስትል ሳምሬ ስዩም ዘግባለች። ሩሲያ በኪዮቭ ላይ በፈጸመችው ጥቃት 15 ሰዎች ሲገደሉ በደርዘን የሚቆጠሉ ሰዎች መቁሰላቸው ተሰምተዋል። ሩሲያ በዩክሬን ዋና ከተማ ኪዮቭ ላይ በፈጸመችው ጥቃት ቢያንስ አስራ አምስት ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲል ባለስልጣናቱ ተናግሯል። ሶስት አመታት በፊት ሙሉ በሙሉ ወረራ ሩሲያ ከጀመረችበት ጊዜ አንስቶ እስከ ዛሬ ማክሰኞ ድረስ ከተፈጸሙ ጥቃቶች በኪዮቭ ላይ የደረሰው ትልቁ የቦምብ ጥቃት አንዱም ነው። የዩክሬን የሀገር ውስጥ ጉዳይ ሚኒስተር ኢጆር ክላይሚንኮ በሀገሪቱ በአጠቃላይ አራት መቶ አርባ ሰው አልባ አውሮፕላኖችና ሰላሳ ሁለት ሚሳኤሎች መተኮሳቸውን ተናግረዋል ተገልጸዋል ይህ በእንዲህ እንዳለ የሩሲያ አየር መከላከያ ሰራዊት በአንድ ምሽት 147 የዩክሬን ሰው አልባ አይሮፕሎኖችን በመጥለፍ ማውደሙን የሞስኮ የመከላከያ ሚኒስትር አስታውቃል በኪዮቭ ላይ የተካሄደው ጥቃት ከ9 ሰዓታት በኋላም ፈንድቷል ነዋሪዎቹ ከኩለሌሊት በፊት ጀምሮ ፀሐይ እስክትጠልቅ ድረስ ወደ ድብቅ መጠለያዎች እንዲሸሸጉም አድርጓል ባለስልጣናቱ ባለስቴክ ሚሳኤል በአንድ ወረዳ የሚገኝ ባለ ዘጠኝ ፎቅ ህንጻ መምታቱንም ገልጸዋል በ27 የከተማ ወረዳዎች ጥቃት እንደተፈጸመባቸውም ተናግሯል። የዩክሬን ፓርላማ ሌሲያ ቫሲሊንኮ በኤክስ ላይ በፍጹም ቅዠት ውስጥ ሆነን ነክተናል፣ በፍርስራሽ ውስጥም የተገኙ ሰዎች አሉ፣ ሙሉ ህንጻው ወድሟልም ብለዋል። ክላይሚንኮ እንደገለጹት የነፍስ አድን ቡድኖች አሁንም ሰዎችን ከፍርስራሽ ውስጥ ለማውጣት እየሰሩ ነው ሲሉም ተደምጠዋል። ሩሲያ በቅርብ ሳምንታት ወዲህ በዩክሬን ከተማዎች ላይ የአየር ጥቃት አጠናክራለች። የዩክሬን የአየር መከላከያዎችን ለማጨናነቅ የተነደፈ ትልቅ የሰው አልባ አውሮፕላን ና ማስተላለፊያዎችን በመላክ ታክቲክ በማድረግ ጥቃቶችን ፈጽማለች። በተፋላሚ ወገኖች መካከል ቀጥተኛ ወይንም የተኩስ አቁም ወይንም ጉልህ ለውጥ ማምጣት ባለመቻሉ ኪዮቭ የራሷን የአጸፋ ጥቃት ጀምራለች። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያ የጥቃት ማዕበል የግልጽ ሽብርተኝነትን ብለውታል። የሩሲያ ፕሬዚዳንት ቭላድሚር ፑቲን ጦርነቱን ለመቀጠል የሚያስቆም አቅም ስላላቸው ብቻ ነው ትልቁን ጥቃት የፈጸሙት ሲሉም ከሰዋል። እስራኤል አዲስ የተሾሙትን የአብዮታዊ ዘብ ከፍተኛ አዛዥ መግደሏን አስታወቀች። የእስራኤል ጦር በቴህራን ላይ ባደረሰው ጥቃት የአብዮት ወይዘር ካፓም አል አምቢያ ማዕከል ዋና መስሪያ ቤት ኃላፊ አሊ ሻዳሚን መገደላቸው ተገልጿል። ቫድሚን የኢራን ከፍተኛ የጦር አዛዥ ና የኢራኑ ጠቅላይ መሪ አሊ ካሚኔ የቅርብ ሰው ነበርም ተብሏል። የእስራኤል መረጃን ተከትሎ ዘገባ ውስጥ ተጠናቀቀበት ሰዓት ድረስ ከኢራን በኩል የተሰጠ አስተያየት የለም። በአሁን ተገድለዋል የተባሉት ቫድሚን የተሾሙት እስራኤል የካታም አልአምቢያ አምቢያ ማዕከላዊና መስሪያ ቤት አዛዥ የነበሩት ጎላም አሊ ራቪዲን አርብ ዕለት ከተገደሉም በኋላ ነው። በተያዘ መረጃ እስራኤል ኤስፋሃን ላይ በፈጸመችው ጥቃት ሶስት ሰዎች ተገለዋልም ተብሏል። የኢራኑ መርህ የዜና ወኪል እንደዘገበው ከሆነ እስራኤል ዛሬ ማለዳ በካሻን ከተማ በማዕከላዊ ኢስፋሃን ግዛት የፍተሻ ኬላ ላይ በፈጸመችው ጥቃት በትንሹ ሶስት ሰዎች ሲሞቱ አራት ሰዎች ቆስለዋልም ተብሏል። የታንሲምና የኤስና የዜና ኤጀንሲዎችም ስለሞቱት ሰዎች ሪፖርት ያቀረቡ ሲሆን ተጨማሪ ዝርዝር መረጃ ግን አልሰጡም። እንደ ዘገባው ከሆነ እስራኤል በኢራን ላይ ባደረሰችው ጥቃት ከ220 ሰዎች በላይ ተገለዋል የተባለ ቢሆንም ከሟቾቹ መካከል ቢያንስ ሰባዎቹ ሴቶችና ሕጻናት ይገኙበታልም ተብሏል።